አሰላሙ ዓሌይኩም ራህመቱላሂ ወበረካቱ ውድ ሻና ለቤተሰቦች እንደምን አላችሁ? በያላችሁበት ቦታ ሰላማቸው ብዝት የተረፈ ይበልልኝ። ዛሬ ደግሞ እንግዲህ ያው በመካነ ሰላም የምታውቁት ብዙዎቹ ለገማራ ግድቡ ማለት ነው። ግድቡ አለ እዛ ሄጅ ነው። እንግዲህ ለእናንተ መቼስ የማልሆነው የለኝ እና ዛ እንግዲህ እስኪ ለምን ሄጄ ለቤተሰቦቼ ዘና ፈታ አላደርጋቸውም አላሳያቸውም ብዬ እና እዛ ሄጄ ግድቡ እሱን ነው የማሳያቸው ማለት ነው። የምታውቁም ታውቁታላችሁ እና ውድ ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝን። እንግዲህ ለእናንተ የትም ቦታ ዘወር እያልኩ ለማሳየት ዝግጁ ነኝ። እናንተ ደግሞ የሚጠበቅባችሁ ላይክ ሰብስክራይብ ሼር እያደረጋችሁ አሳድጉኝ። ነባሮችም እንደተለመደው አዲሶችም እንግዲህ ሼር ላይክ እያደረጋችሁ ውድ ቤተሰቦቼ ሼር ሼር አድርጎ አሳድጉኝ። እና እንግዲህ ይሄን ይመስላል የለገማራ ግድቡ ማለት ነው። እና እንግዲህ የምታቁትም ካላችሁ የምታቁትም ያው እንግዲህ ፈታ በሉ። እና የዛሬው ቪዲዮ ይሄን ይመስላል። ላይክ ሼር በማድረግ ብቻ አበረታቱኝ ይላለሁ። ውድ ቤተሰቦቼ ተሚገርማችሁ ከቤቴ ስወጣ በጣም ቅርብ ነገር መስሎ ነበርና በጣም አቀበት አለው። እና እንግዲህ ወጣ ወረድ ብለን ሄደን መተናል። እናንተ እንግዲህ አበረታቱኝ። ቅንነት ለራስ ነው እና ውድ ቤተሰቦቼ ላይክ ሼር እያደረጋችሁ አበረታቱኝ። አባይቦቼ እና እንግዲህ የዛሬው ቪዲዮ ይሄን ይመስላል። እናንተ ላይክ ሰብስክራይብ ሼር በማድረግ እኔን አበረታቱኝ ማለት ነው። እና በጣም ነው ያው ያምራል ማለት ነው። በነገራችን ላይ እኔ ባህር ቅርብ ማለት ስለማልወድ ነው፣ ፈራለሁ። እና በጣም ያው በርቀት ላይ ሆኜ ነው ቪዲዮ የሰራሁት። በነገራችን ላይ እኔ በጣም ፈራለሁኝ ባህር አካባቢ ሲሄድ ጨንቀኛልና፣ እና ይሄን ይመስላል ውዶቼ። እንግዲህ ፈታ ዘና እንደምትሉ አልጠራጠርም። ውድ ቤተሰቦች እና ይህን በመሰለ ቪዲዮ መጥቻለሁ ዛሬ። እናንተ ለአክሸር ብቻ ነው የሚጠበቅባቸው እና ሐባይቦቼ አበረታቱኝ። ቅንነት ለራስ ነው፣ ቅንነት ለራስ ነው አይደል? እና በዛ መንገድ አበረታቱኝ ውዶች፣ አሳድጉኝ እና ዛሬ እንግዲህ እዛ ግድቡ ድረስ ሄጄ ደክሜ እናንተን ለማሳየት ይሄው ወጣ ወረድ ብዬ ሄጃለሁ እና ይሄንን ይመስላል። ውድ ቤተሰቦቼ እናንተ ደግሞ አባረታቱኝ እላለሁኝ ወደ

ይሄን የመሰለ ቪዲዮ ባክ እና ለእናንተ ወጣ ወረድ ብዬ ለማሳየት እንደምታውቁት ዝግጁ ነኝ። እናንተ ላይክ፣ ሼር፣ ሰብስክራይብ ብቻ ነው የሚጠበቀው ነገር ነው ነው ይህ አለ ይህ የሚበላው ማለት ነው። የሚበላው ነገር እነግራቸው ቆርጣም ይዘው ግን እ ብትነየሚረ ዞሮ እያልኩ ለምን አላሳያችሁም ወገን? ይኸው ገና ሁሉም ለእናንተ ለማሳየት ፌስታ ይዘን ኑሮ ዝግጁ ነኝ ወላሂ በይ። የላችሁ መጥቻለሁ። እናንተ የሚጠበቅባችሁ ላይክ፣ ሼር፣ ሰብስክራይብ ብቻ ነው። አበረታችሁ ነው። ቅንነት ለራስ ነው። ሀዋይ እና ያ መንገዱ በጣም አድካሚ ነው ነው የምላችሁ ይኸው በጣም ይሄንን ወጥተን ወርደን ነው የሄደ ነው ማለት ነው። እና ሄደን ግድቡ ለህና እግድቡ ሄደን እና ቪዲዮ ለመስራት እና እኔ በጣም ያንን አላውቀውም የነበረ እና ሲሄድ ቅርብ መሰለኝ። ስንሄድ በጣም አውሽቱትም ብለሽ ያደክማል እና ውዶች፣ ይሄን ይመስላል ላይክ ሼር ሰብስክራይብ ማድረግ